መንፈስ ቅዱስ በእናንተ ስራውን መስራት ሲፈልግ የመጀመሪያው ልባችሁን ነው የሚቀይረው። ያላመኑ ሰዎች ወይም ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ ሰዎች የልብ መለወጥ ሲያስፈልጋቸው፣ በተመሳሳይ ደግሞ ቅዱሳን ሆነው በጌታ በኢየሱስ ክርስቶስ ያመኑና በእግዚአብሔር ቤት እየኖሩ ያሉ ሰዎች ደግሞ የልብ መታደስ ያስፈልጋቸዋል። የዕለት ተዕለት የልብ መታደስ ያስፈልጋቸዋል። ሰላም ለእናንተ ይሁን፣ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች። እየተከታተላችሁ ያላችሁት ረቡኒ የወንጌል አማኞች ድምፅ የተሰኘ ሚዲያችን ነው። እኔ ደግሞ በእግዚአብሔር ጸጋና ምሕረት ወደ እናንተ የመጣው አገልጋይ ቤተልሔም ግዛው ነኝ። እግዚአብሔር ዛሬ ድንቅ ጊዜ እንደሚሰጠን ተስፋ አድርጋለሁኝ። ዛሬ የምንማርበት ርዕስ እግዚአብሔር የሚናገረን ስለ አዲስ ልብ ነው፣ ወይም ደግሞ የልብ መለወጥ። ኢየሱስ ጌታ ነው። ወደ እግዚአብሔር ቃል ከመሄዳችን በፊት አጭር ጸሎት አብረን እንጸልይ። ጌታ አምላክ እግዚአብሔር ሆይ፣ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግናሃለን። አንተ መልካም ነህ፣ አንተ ደግ ነህ፣ አንተ ቸር ነህ። የእኔ ጌታ እግዚአብሔር ሆይ፣ በኢየሱስ ክርስቶስ ስም ስልጣን አሁን ከኔ ጋራ ይህንን ቪዲዮ እያዩ ያሉትን ሁሉ ጌታዬ ሆይ ልባቸውን እንድትቀይርላቸው አዲስ አደራረግን በህይወታቸው ላይ እንድታመጣ የልብ መታደስን እንድትሰጣቸው መንፈስህን በነሱ ላይ እንድታመጣ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ባሪያህ ለምንሃለሁ። ጌታ ሆይ በጌታ በኢየሱስ ስም ደግሞ እኔም ስናገር ከራሴ እንዳልናገር መንፈስ ቅዱስ አንተ በእኔ አልፈህ እንድትናገር በጌታ በኢየሱስ ስም ጸለይኩ። የትኛውም የጨለማ አሰራር፣ የአጋንንት ውጊያ፣ የመናፍስት ቀስት በጌታ በኢየሱስ ክርስቶስ ስም ስልጣን የተመታ ይሁን በኢየ ኢየሱስ ክርስቶስ ስም ስልጣን እግዚአብሔር ሆይ ይህንን ቪዲዮ እያዩ ካሉት ሁሉ ላይ እግዚአብሔር ከእያንዳንዱ እግዚአብሔር ለዚህ አገልግሎት አብረው ከቆሙ ሁሉ ላይ በኢየሱስ ክርስቶስ ስም ስልጣን የትኛውንም የጨለማ አሰራር ወደ እነሱ የሚወረወር የአጋንንት ቀስት በጌታ በኢየሱስ ስም ስልጣን የተሰበረ ይሁን። ጌታ ሆይ ስለ ሁሉ እናመሰግናለን። ቀርቶ ያለን ጊዜ ደግሞ በስምህ ይባረክ በኢየሱስ ስም አሜን። የጌታ አምላካችን ስም የተባረከ ይሁን። ዛሬ አዲስ ልብ ወይም ደግሞ ስለ ልብ መለወጥ ነው የምናወራው። የእግዚአብሔር ቃል ላይ በተደጋጋሚ በርካታ ቦታዎች ላይ ስለ አዲስ ልብ ወይም ደግሞ ስለ ልብ መቀየር፣ ስለ ልብ መታደስ የእግዚአብሔር ቃል ይናገራል። የልብ መቀየር ለምንድ ነው የሚያስፈልገው የሚለውን ከመጽሐፍ ቅዱሳችን እናያለን። የመጀመሪያው የልብ መቀየር ለምን አስፈለገ? የሉቃስ ወንጌል ምራፍ 6 ቁጥር 45 እናውጣና በጌታ በኢየሱስ ክርስቶስ ስም አነባለሁ። በልብ ሞልቶ ከተረፈው አፍ ይናገራልና፣ መልካም ሰው ከልቡ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልቡ መዝገብ ክፉውን ያወጣል ይላል ኢየሱስ ጌታ ነው። አያችሁ እዚህ ክፍል ላይ ሲናገር መልካም ሰው ከልቡ መልካም መዝገብ መልካሙን አውጥቶ ይናገራል። ክፉም ሰው ደግሞ ከልቡ ክፉ መዝገብ ክፉን አውጥቶ ይናገራል። ስለዚህ ልብ በክፋት ከተያዘ አንደበትም በክፋት ይያዛል፣ ሕይወትም በክፋት ይያዛል። እግዚአብሔርም ደግሞ በክፋት ከተያዘው ልብ ጋራ ዲል ማድረግ ስለማይችል መንፈስ ቅዱስ በዛ ልብ ሊንቀሳቀስ በዛ ልብ ሊሰራ ስለማይችል የግዴታ ያ ልብ ከዛ ክፉ መዝገብ ወይም ደግሞ ከዛ ከከፋ የልብ ሁኔታ ወደ መልካም የልብ ሁኔታ መቀየር መቻል አለበት። ካልሆነ ለእግዚአብሔር የሚመች ልብ ስለማይሆን ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ የመጀመሪያው የልብ መቀየር የሚያስፈልገው ለምንድን ነው ልብ ክፉም ልብ አለ፣ መልካምም ልብ አለ። የግዴታ መልካሙን ልብ ለመያዝ ከክፉ ወደ መልካሙ እንዲቀየር የልብ መለወጥ ያስፈልገናል ማለት ነው። ኢየሱስ ጌታ ነው። ሁለተኛው የልብ መለወጥ የሚያስፈልገው ልባችን ከተለወጠ በኋላ ምን አይነት ልብ እንዲሆን ነው? መልካም ብቻ እንዲሆን ነው ወይስ መልካም የመሆኑ ሜን ፖይንቱ መልካም የመሆኑ አላማ ምንድን ነው ካላችሁኝ፣ እዚሁ መጽሐፍ ቅዱሳችን ላይ ትንቢተ ኤርሚያስ ምዕራፍ 24 ቁጥር 7 ላይ እኔም እግዚአብሔር እንደሆኑ የሚያውቅ ልብ እሰጣቸዋለሁ በፍጹምም ልባቸው ወደ እኔ ይመለሳሉና ህዝብም ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ይላል ኢየሱስ ጌታ ነው። እግዚአብሔር መጀመሪያ ልብ እቀይርላቸዋለሁ፣ ወይም ደግሞ ልብ እሰጣቸዋለሁ አለና፣ እግዚአብሔር ሊሰጥ የወደደው ልብ ምን ዓይነት ልብ እንዲሆን ነው መቀየር የፈለገው? እግዚአብሔር ምን ስለፈለገ ነው ልባቸውን ብላችሁ ስትሉ፣ እዚሁ ክፍል ላይ የመጀመሪያው ያስቀመጠው ነገር እግዚአብሔርን የሚያውቅ ልብ እንዲኖራቸው። ኢየሱስ ጌታ ነው። የልብ መልካምነት የሚወሰነው እግዚአብሔርን በማወቁ ነው። እግዚአብሔርን የማያውቅ ልብ መልካም አይደለም። እግዚአብሔርን የማያውቅ ልብ በጨለማ ተይዟል፣ በክፋት ተይዟል ማለት ነው። ኢየሱስ ጌታ ነው። ስለዚህ የመጀመሪያው የልብ መቀየር የሚያስፈልግበት ሜን ፖይንቱ እግዚአብሔርን የሚያውቅ ልብ ይሆን ዘንድ ነው። ሁለተኛ እዚሁ ክፍል ላይ የሚያስቀምጠው ወደ እግዚአብሔር የሚመለስ ልብ ይሆን ዘንድ ይላል። ኢየሱስ ጌታ ነው። ወደ ወደ እኔ ልባቸው ይመለስ ዘንድ ልባቸውን እቀይርላቸዋለሁ አለ። ኢየሱስ ጌታ ነው። ስለዚህ ሁለተኛው ልባ ልባቸው ወደ እግዚአብሔር ይመለስ ዘንድ ልባቸውን መቀየር አስፈለገው። እግዚአብሔር ኢየሱስ ጌታ ነው። በኢየሱስም ይህን ቪዲዮ እያያችሁ ያላችሁ ሰዎች እግዚአብሔር ልባችሁን ይቀይርላችሁ። ሶስተኛ ምን ያስቀምጣል? የእግዚአብሔር ሕዝብ እንዲሆኑ የሚያደርግ ልብ ይላል። ኢየሱስ ጌታ ነው። ሕዝብ ይሆኑኝ ዘንድ አለ። ህዝብ ይሆኑ ይዘንድ ልባቸውን ቀይርላቸዋሉ አያችሁ እግዚአብሔር ልብን ካልቀየረ በስተቀር የእግዚአብሔር ህዝብ መሆን ለሁሉ አልተሰጠም ኢየሱስ ጌታ ነው ከዛ መጨረሻ ላይ ምን አስቀመጠ ኤርሚያስ 24 7 ላይ የመጨረሻ ያስቀመጥ እግዚአብሔርንም አምላኩ የሚያደርግ ህዝብ ይሆን ዘንድ ይላል እግዚአብሔርን አምላኩ የሚያደርግ ማለት ለእግዚአብሔር የሚገዛ ለእግዚአብሔር የሚሰግድ በራሱ ላይ እግዚአብሔርን የሾመ ህዝብ ይሆን ዘንድ እግዚአብሔር ልብን መቀየር አስፈልገው። ስለዚህ ልባችን ሲቀየር ወይም ደግሞ ልቡ የተቀየረ ሰው በዋናነት እግዚአብሔርን አምላኩ ያደርጋል፣ የእግዚአብሔር ህዝብ ይሆናል፣ እግዚአብሔርን የሚያውቅ ይሆናል፣ እግዚአብሔርን የሚፈልግ ይሆናል ማለት ነው። ኢየሱስ ጌታ ነው። እሺ፣ ስለዚህ ልብን መቀየር ምን ያስከትላል ካላችሁኝ፣ የልብ መቀየር ደግሞ ምን ያስከትላል ካላችሁኝ፣ የተወሰኑ ፖይንቶችን ላንሳ። ኢየሱስ ጌታ ነው። በመጀመሪያ ልክ ልባችን ሲቀየር እግዚአብሔር ልባችንን ከቀየረ በኋላ አስከትሎ ምን ያመጣል መሰላችሁ? ወደ ህይወታችን መንፈሱን ወደ እኛ ይሰዳል። ኢየሱስ ጌታ ነው። ባልተለወጠ ልብ የእግዚአብሔር መንፈስ ሊመጣ አይችልም። የግዴታ የእግዚአብሔር መንፈስ ወደ ሰው ህይወት እንዲመጣ የግዴታ መጀመሪያ አስቀድሞ ልብ መለወጥ አለበት። በተለወጠ ልብ ነው የእግዚአብሔር መንፈስ የሚመጣው። ኢየሱስ ጌታ ነው። ይህንን ለምን አልሽ ካላችሁኝ መጽሐፍ ቅዱሳችንን መዝሙር 51 10 ላይ እናወጣለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ይላል። አያችሁ፣ መጀመሪያ አቤቱ አለ ንጹህ ልብን ፍጠርልኝ አለ። ከዛ በኋላ ንጹህ ልብ እንዲፈጠርለት ለምን ፈለገ? የቀናው መንፈስ በሱ ይሆን ዘንድ ነው። ኢየሱስ ጌታ ነው። ወገኖቼ ልብና መንፈስ ለየቅል የሆኑ ነገሮች አይደሉም። ልብና መንፈስ አንድ ላይ የሚሰሩ ናቸው። መልካም ባልሆነ ልብ የእግዚአብሔር መንፈስ ሊሰራም ሊንቀሳቀስም አይችልም። ባልተለወጠ ልብ የእግዚአብሔር መንፈስ ሊሰራ አይችልም። ቅድሚያ የእግዚአብሔር መንፈስ በእናንተ ህይወት ላይ እንዲመጣና እንዲሰራ የእግዚአብሔር ማደሪያ ለመሆን የመንፈስ ቅዱስ ቤተ መቅደስ ማደሪያ ለመሆን የመጀመሪያው ኮንዲሽን የልብ መለወጥ ያስፈልጋል። ኢየሱስ ጌታ ነው። ለዚህ ነው በመጀመሪያ ሰው ስለ ጌታ ኢየሱስ ክርስቶስ አዳኝነት ሲሰማ ከሰማ በኋላ ስለ አዳኝነቱ አምኖ ልቡ ይቀየርና ነው፣ ከዛ የእግዚአብሔር መንፈስ በዛ ውስጥ የሚገባው። ኢየሱስ ጌታ ነው። ስለዚህ እዚህ ክፍል ላይ መዝሙረኛው ዳዊት አለ አቤቱ ንጹህ ልብን ፍጠርልኝ ካለ በኋላ እዛን ያንን ንጹህ ልብ የፈለገው ለምንድን ነው? የቀናውን መንፈስ ደግሞ በእኔ አኑራል። ኢየሱስ ጌታ ነው። እንደገና መጽሐፍ ቅዱሳችንና አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ላይ እናውጣ። እዚህ ክፍል ላይ በጣም ደስ የሚለኝ ታሪክ አለ። አንድ ሳውል የሚባል አህያ የጠፋበት ሰው ነበረ። ይሄ አህያ የጠፋበት ሰው አባቱ ሂድና አህያውን ፈልገህና ብሎ ይሰደዋል። ልክ ሲሰደው አህያውን ፍለጋ ከብላ አብሮት ካለው ብላቴና ጋራ በጣም ብዙ ሰዓት ይዞሩና ይመሽባቸዋል። ልክ አመሻሽ ሲደርስ በቃ አሁን አባትህ አህያውን ከመፈለግ በላይ ከአህያው በላይ የእኛ ጉዳይ አሳሳቢ ይሆንበታል። ስለዚህ ወደ ቤታችን እንመለስ ይለዋል። ልክ ሲለው፣ አይ ግድ የለም እዚህ አካባቢ አንድ ባለ ራእይ አለ፣ አንድ እግዚአብሔር ሰው አለ። እሱ የሚናገረው ነገር ሁሉ እውነትና የሚሆን ነው። ስለዚህ እሱ ጋር ሄደን አህያዎቻችን ወዴት እንደጠፉ ይጠቁመን ይሆናል። ስለዚህ ወደ እሱ እንሂድ ብሎ ይለዋል። እሺ ተባብለው ያንን የእግዚአብሔር ሰው ፍለጋ ይሄዳሉ። ወደዛ እግዚአብሔር ሰው እንሄድ ብለው ይሄዱና ማንን ያገኛሉ? ነቢዩ ሳሙኤልን ያገኛሉ ማለት ነው። እግዚአብሔር አስቀድሞ ይሄ አህያ እየፈለገ የነበረው ሳኦል ወደ እሱ ከመሄዱ በፊት አስቀድሞ የሕዝቤን ጭንቀት አይቻለሁ፣ የሕዝቤን እንባ አይቻለሁኝ፣ ፍልስጤማውያን እያስጨነቋቸው ስለሆነ መስፍን ሊያስነሳላቸው ስለፈለገ እግዚአብሔር ወደ አንተ ነገ በዚህ ሰዓት ሰው ሰዳለሁ ብሎ እግዚአብሔር ለነቢዩ ነግሮት ነበረ። በጣም የሚገርመው ይሄ ልጅ አህያ ፍለጋ ሄደ እንጂ ነቢዩን የፈለገው አህያ ፍለጋ እንጂ ቅባትን ፈልጎ አይደለም። እግዚአብሔር ሊያስነሳውም ሊቀባውም እንደሆነ አውቆ አይደለም። ነገር ግን አህያው እንዲጠፋበት አደረገና እግዚአብሔር በአህያው ምክንያት አድርጎ ወደ ቅባቱ ላከው። ኢየሱስ ጌታ ነው። ዛሬ ይሄንን ቪዲዮ እየሰማችሁ ድንገት እናንተ አጣን ባላችሁት ነገር፣ ጠፋብን ባላችሁት ነገር ግራ ገባን የዚህ ነገር መፍትሄው ምንድን ነው ብላችሁ ያላችሁት ነገር ወስዶ ወስዶ እግዚአብሔር ካሰበላችሁ ፐርፐዝ ጋር ያገናኛችሁ። ኢየሱስ ጌታ ነው። ከዛ በጣም የሚገርማችሁ ነብዩን ፈለገና ሄዶ ልክ ሲያገኘው፣ ገና እንዳየው እግዚአብሔር የላከው ሰው እሱ እንደሆነ አወቀና ጠየቀው ማለት ነው የእግዚአብሔርን ሰው ፈልገን ነበረ ብሎ ራሱን ሄዶ ባለ ራእዩን ጠየቀው ማለት ነው። የእግዚአብሔር ሰው ያልከው እኔ ነኝ። የመጣበትንም ጉዳይ አውቃለሁ፣ ስለ አህዮቹም አውቃለሁ፣ እነግርሃለሁ። ነገር ግን አብረኝ ቆይ፣ አብረኝ ዛሬ እንደር ና ነገ ነግሬህ እሰድሃለሁ አሉ። ኢየሱስ ጌታ ነው። ከዛ በኋላ በጣም ደስ ያለኝ ነገር እግዚአብሔር አስቀድሞ ለዚህ ሰው እንዲቀባ ለህዝቡ የሚያስነሳው ዘንድ አስቧል፣ ወስኗል፣ ለነብዩም ነግሮታል። በጣም የሚገርመው ነገር ግን እዚህ ጋር እኔም የፈለኩት ፖይንት የፈለገ ነገር እግዚአብሔር በእሱ ሊሰራ ይወስን ያስብ ያቅድ እንጂ ፕሪኮንዲሽን አለው። ያ ፕሪኮንዲሽን ምንድን ነው? ልቡ መቀየር አለበት። ኢየሱስ ጌታ ነው። ከዛ በኋላ ይሄ እግዚአብሔር ሰው ቀባው፣ ጸለየለት፣ ትንቢት አመጣለት። ስትሄድ በመንገድ ነቢያት፣ የነቢያት ጉባኤ ታገኛለህ። እነኝህ የነቢያት ጉባኤ እንደዚህ ብለው ፕሮፌሳ እያደርጉብሃል ብሎ ብዙ ነገር ከነገረው በኋላ ቃሉን ላንብብላችሁ። ኢየሱስ ጌታ ነው። አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ላይ እንደዚህ ይላል የእግዚአብሔርም መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ትሆናለህ። እንደሌላ ሰው ሆነ ትወጣለህ ብሎ ትንቢት ነገረው ማለት ነው። ልክ ሊሰናበተው ሲል ከዛ ወረዳ ለና ዘጠኝ ላይ እንደዚህ ይላል። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት ይላል። ኢየሱስ ጌታ ነው። ትንቢት ተናገረው የነቢያት ጉባኤ ታገኛለህ። በመንገድ ስትሄድ እንዲህ አይነት ቲም ታገኛለህ። ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል ብሎ እግዚአብሔር በአንተ ይሄን ይሄን ይሰራል ብሎ ብዙ ነገር ከነገረው በኋላ ልክ ከእሱ ፊቱን መለስ እንዳደረገ የመጀመሪያው ነገር፣ ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት ይላል። ኢየሱስ ጌታ ነው። ልክ ልቡን ከቀየረ በኋላ ያደረገውን ላሳያችሁ ልቡን ለወጠለት። በዚያ ቀንም እነዚህ ምልክቶች ሁሉ ደረሱበት። ከዛስ ቁጥር 11 ላይ እንደዚህ ይላል፣ ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩ ጊዜ ህዝቡ እርስ በርሳቸው የቄስን ልጅ ያገኘው ምንድነው? በእውኑ ሳኦል ከነዚያ ወገን ነውን? ተባባሉ ይላል። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር ሳኦልን ልክ እግዚአብሔር ልቡን ከቀየረው በኋላ መንፈስ ወረደበት ይላል። ኢየሱስ ጌታ ነው። መንፈስ ከወረደበት በኋላ የትንቢት መንፈስ በእሱ ላይ መጣ። ከነቢያት ጉባኤ መካከል ገብቶ ትንቢትን ይናገር ጀመረ። ከዛ የቄስ ልጅ ሳውል ምን ነካው? ምን አገኘው? ኢቭን እንደ አባባል እንኳን ሆኖ እስከሚቀር ድረስ ንግግሩ ራሱ ስታንዳርድ ሆኖ እስከሚቀር ድረስ እግዚአብሔር ልቡን ከቀየረ በኋላ መንፈስን በእሱ ላይ አወረደበት። ኢየሱስ ጌታ ነው። ስለዚህ እግዚአብሔር መንፈሱን በእናንተ ላይ እንዲያወርድ መጀመሪያ የልብ መቀየር ያስፈልጋል። ኢየሱስ ጌታ ነው። የልብ መለወጥ ለምን አይነት ሰዎች ያስፈልጋል? የልብ መታደስስ ለምን አይነት ሰዎች ያስፈልጋል የሚለውን ደግሞ በደንብ አድርጌ እመጣበታለሁ። ኢየሱስ ጌታ ነው። የመጨረሻ አንድ ህዝቅኤል ምራፍ 11 ቁጥር 19ን ላንብብላችሁ። እሺ፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። በትዕዛዜም ይሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ በውስጣቸውም አዲስ መንፈስን እሰጣለሁ ከስጋቸውም ውስጥ የድንጋዩን ልብ አወጣለው የስጋንም ልብ እሰጣቸዋለሁ። እርሱም እነርሱም ህዝብ ይሆኑኛል እኔም አምላክ እሆናቸዋለሁ፣ ይላል። ኢየሱስ ጌታ ነው። መጀመሪያ እዚህ ጋር ምን አስቀመጠ? በውስጣቸውም ይላል አንድ ልብ እሰጣቸዋለሁ በውስጣቸውም አዲስ መንፈስን እሰጣቸዋለሁ ይላል። የመጀመሪያ አዲስን ልብ እሰጣቸዋለሁ ከዛ ቀጥሎ አዲስን ደግሞ መንፈስን እሰጣቸዋለሁ አለ። አንድ ልብ ከሰጠኋቸው በኋላ አዲስን መንፈስ ደግሞ እሰጣቸዋለሁ ይላል ኢየሱስ ጌታ ነው። አያችሁ እግዚአብሔር መንፈስን በእናንተ ላይ ሊያመጣ ሲፈልግ፣ በእናንተ ላይ የመንፈስ ቅዱስ ኃይል እንዲመጣ ሲፈልግ፣ መንፈስ ቅዱስ በእናንተ ስራውን መስራት ሲፈልግ፣ የመጀመሪያው ልባችሁን ነው የሚቀይር ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም ይገርመኛል። ስለዚህ ታዲያ እግዚአብሔር ልብን ይቀይራል ወይ ወይስ እኛ ራሳችንን ልብን የምንቀይረው? ምንድነው? ማድረግስ ያለብን የሚለውን ጥያቄ ከተፈጠረባችሁ መጽሐፍ ቅዱሳችንን ህዝቅኤል 36 ላይ እናውጣለን። አዲስንም ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። ኢየሱስ ጌታ ነው። ስለዚህ አያችሁ እግዚአብሔር ራሱ አዲስን ልብ ይሰጥና ከዛ ደግሞ መንፈሱን በእናንተ ውስጥ ያኖርና አሮጌውን ልብ ደግሞ ከእናንተ ውስጥ ያወጣል ማለት ነው። ኢየሱስ ጌታ ነው። ዛሬ ይህንን ቪዲዮ እያያችሁ ያላችሁ ሰዎች ልባችሁ ዝሎ ደግሞ ኢየሱስን ከመከተል የታከተ ባካ ያደረገባችሁ፣ ልባችሁ በእግዚአብሔር ላይ እንዳመፃ የተሰማችሁ ወይም ደግሞ ልባችሁ ለእግዚአብሔር አልመች ብሎ የጠጠረባችሁ ሰዎች እግዚአብሔር ዛሬ በጌታ በኢየሱስም ልባችሁን ይቀይረውና መልካሙን የእሱን አዲስ መንፈስ በልባችሁ ያፍስስላችሁ። ኢየሱስ ጌታ ነው። ስለዚህ ሁሉ ሰው ነው ወይ የልብ መቀየር የሚያስፈልገው ካላችሁ፣ ሁሉ ሰው የልብ መቀየር አያስፈልገውም። ሁሉ ቅዱሳን ግን በክርስቶስ ኢየሱስ አምነው የዳኑ ቅዱሳን ሁሉ ግን የልብ መታደስ ግን ያስፈልጋቸው። ኢየሱስ ጌታ ነው። ያላመኑ ሰዎች ወይም ደግሞ ጌታ ኢየሱስ ክርስቶስን እንደ ግላ ዳኛቸው አድርገው ያልተቀበሉ ሰዎች የልብ መለወጥ ሲያስፈልጋቸው። በተመሳሳይ ደግሞ ቅዱሳን ሆኖ በጌታ በኢየሱስ ክርስቶስ ያመኑና በእግዚአብሔር ቤት እየኖሩ ያሉ ሰዎች ደግሞ የልብ መታደስ ያስፈልጋቸዋል። የዕለት ተዕለት የልብ መታደስ ያስፈልጋቸዋል። ኢየሱስ ጌታ ነው። ለዚህም ደግሞ መጽሐፍ ቅዱሳችን ሮሜ 12 2 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኘውን ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ፣ እንጂ ይህንን ዓለም አትምሰሉ። አያችሁ፣ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ይላል፣ ፈትናችሁ ለማወቅ በልባችሁ መታደስ ተለወጡ፣ እንጂ ይህችን ዓለም አትምሰሉ ይላል። አያችሁ፣ ስለዚህ እያንዳንዱ ቅዱሳን ዕለት ተዕለት በልቡ መታደስ እንዲለወጥ ያስፈልገዋል። ለምን ካላችሁኝ ፍጹም የሆነውን በጎ የሆነውን መልካም የሆነውን የእግዚአብሔርን ሐሳብና ፈቃድ ያውቅ ዘንድ እንደ እግዚአብሔር ፈቃድ ይኖር ዘንድ እንደ እግዚአብሔር ሐሳብ ይኖር ዘንድ እግዚአብሔርን ደስ የሚያሰኝ ሕይወት ይኖር ዘንድ በልቡ መታደስ መለወጥ የአንድ አማኝ የየዕለት ተዕለት ኑሮ ነው ማለት ነው። ኢየሱስ ጌታ ነው። ስለዚህ በልባችን መታደስ እንድንለወጥ ሁሉ ጊዜ ራሳችንን በእግዚአብሔር ቃል እንድናድስ፣ ራሳችንን በእግዚአብሔር መንፈስ እንድናድስ፣ እለት እለት በመንፈስ እንድንነቃቃ፣ እለት እለት በመንፈስ እንድንሞላ የእግዚአብሔር ቃል ያዘናልና። ስለዚህ ይህንን ቪዲዮ እያያችሁ ያላችሁ የልብ መታደስም ሆነ የልብ መለወጥ የሚያስፈልጋችሁ እህት ወንድሞቼ በጌታ በኢየሱስ ስም የእግዚአብሔር መንፈስ የልባችሁን ኮንዲሽን ይቀይርላችሁ። ልብን ይቀይርላችሁ። አሮጌውን ልብ አውጥቶ፣ ድንጋዩን ልብ አውጥቶ መልካም የሆነውን ልብ ያድርግላችሁ። መንፈሱንም በእናንተ ውስጥ ያኑርላችሁ። አዲስ መንፈስ በእናንተ ውስጥ ይፍሰስላችሁ። እንዲሁም ደግሞ በጌታ በኢየሱስ ክርስቶስ አምናችሁ ክርስቲያን የሆናችሁ ግን ደግሞ እየደከማችሁ ያላችሁ በኢየሱስም ለእናንተም አንድ ቃል አለኝ። እግዚአብሔር ልባችሁን ያድስላችሁ። አዲስ የሆነ የእግዚአብሔር ፍሬሽ የሆነ የእግዚአብሔር መንፈስ በልባችሁ ይፍሰስላችሁ። የመታደስ ኃይል፣ የሚያድስ ኃይል፣ የሚ ቀይር ኃይል የሚያበረታ የመንፈስ ቅዱስ ኃይል በኢየሱስ ስም ያገኛችሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ስለመጣው የእግዚአብሔር ቃል አብረን እንጸላያለን። ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግናለን። አንተ ልብን የምትቀይር፣ ልብን የምትለውጥ፣ ልብን የምታድስ መንፈስንም ደግሞ የምታፈስ አምላክ ነህና ጌታ ሆይ እኔ በፊት ጸለ ያለው ልባቸው በብዙ ክፋት የተያዘባቸው፣ በብዙ አመጻ የተያዘባቸው፣ በጨለማ ሀሳብ ልባቸው የተያዘባቸው እግዚአብሔር እህት ወንድሞቼ ይህንን ቪዲዮ እያዩ ያሉ ሁሉትን ሁሉን ጌታ ሆይ በጌታ በኢየሱስ ስም ስልጣን ልባቸውን እንድትቀይርላቸው እኔ ጸልያለሁ። አንተን የሚያውቅ ልብ፣ አንተን አምላኩ የሚያደርግ ልብ፣ ለአንተ ሕዝብ እንዲሆኑ የሚያደርጋቸውን ልብ እግዚአብሔር ሆይ ለአንተ የቀናና የሚታዘዘውን ልብ ጌታ ኢየሱስ እንድትቀይርላቸው እኔ ጸልያለሁ። አመፀኛውን ጌታ ኢየሱስ፣ ተንኮለኛውን፣ ጥላቻ የሞላበትን፣ አመፅ የሞላበትን፣ ድካምና ኃጢአት የሞላበትን እግዚአብሔር መገፋፋት የሞላበትን እግዚአብሔር ሆይ በፊት መልካም ያልሆነውን ልብ ከውስጣቸው አውጥተ ጌታ ኢየሱስ በፊት የቀናውን ነገር መልካሙን ነገር አንተን በመውደድ አንተን በመፍራት የሚመላለስ ልብ እንድታደርግላቸው ለመንፈስ የሚመች ልብ እንድትሰጣቸው ጌታ ሆይ በኢየሱስ ስም ስልጣን እኔ ጸለያለሁ። ደግሞ አንተናም ነው በቤትህ እየኖሩ ያሉ ነገር ግን ጌታ ልባቸው በብዙ ነገር የዛለባቸውና የደከመባቸው በጌታ በኢየሱስ ክርስቶስ ስም ስልጣን በልባቸው መታደስ ይለወጡ ዘንድ መንፈስህ እንዲያገኛቸው በኢየሱስ ስም እኔ ጸለያለሁ። የሚያድስ እንደገና እግዚአብሔር ሆይ አቅም እንዲኖራቸው ፊት የሚያቆማቸው ጸጋ እንዲበዛላቸው በኢየሱስ ክርስቶስም ስልጣን እኔ እጸልያለሁ። የትኛውም ዝለት ድካም ቢሆን እግዚአብሔር ተስፋ መቁረጥ ቢሆን አንተን ከመከተል ወደኋላ ማፈግፈግ ቢሆን በጌታ በኢየሱስ ክርስቶስም ስልጣን ከዘመናቸው ላይ የተጠረገ ይሁን። ጌታ ሆይ በጌታ በኢየሱስ ክርስቶስም ስልጣን ሃይማኖተኞች ብቻ ሆነው እንዲኖሩ የሚያደርግ ነገር ግን ጌታ ሆይ በእምነት ከአንተ ጋር ህብረት እያደረጉ መኖር እንዳይችሉ ያደከማቸው ያዛላቸው የትኛውም የጨለማ አሰራር በጌታ በኢየሱስን ከይወታቸው ከህይወታቸው ላይ ተሰበረ ይሁን። እግዚአብሔር ሆይ በኢየሱስ ስም ስልጣን ይህንን ቪዲዮ እያዩ ያሉትን ሁሉ ልባቸውን አሁን አንተ እንድትነካ ልባቸውን ሊቀየርላቸው የተገባቸውን እግዚአብሔር አዲስ ልብን እንድትሰጣቸው ጌታ ሆይ፣ እንዲሁም ደግሞ የዛሉትን የደከሙትን ደግሞ እግዚአብሔር በልባቸው መታደስ መለወጥ የሚያስፈልጋቸውን መንፈስ ቅዱስ አንተ እንድታድሳቸውና መንፈስህን በራሳቸው ላይ እንድታፈስን ይጸለያለሁ ጌታ ሆይ ለአንተ ይመቹ ዘንድ በጌታ በኢየሱስ ስም በጸጋ አግዛቸው። ጌታ ሆይ ስለ ሁሉ እናመሰግናለን። በኢየሱስ ስም አሜን።